ሳኤድ በሶማያ ንዴት እንግዲህ ሮዛን በድጋሜ አምጥቷታል። ሮዛ ደግሞ ምን ነው የዛ ጊዜ ስለምነኝ እሽ ብዬ ሁን እሽ ብዬ በነበር እያለች መሳሌ ማለት ነው። አሰላሙ አሊኩም ወራህመቱላይ በረካቱ። ውዴት ተከበራችሁ የቻናል ቤተሰቦች፣ ሰዎች ወይ ያላችሁበት የአላ ዝነት ራህመት ከእናንተ ጋ ሆን እያልኩ ዛሬ ደግሞ በአዲስ ነገር ማንስቻሉ ማለት ነው። እንግዲህ ሰኤድ እና ሮዛ ሮዛ ሮዛ አረሴቱ ወዴት ነን ተንበርክካ ሰኢድን አግባኝ አግባኝ እያለች እውነት ሱመያን ለማቃጠል ነው ወይስ እንደው ሰኢድን ለትዳር እየለመነች ወይ? ጉድ አረ ሴቱ ወዴት ሄድን? ጉድ ነው በጣም ዋላሂ። አሁን ሴት ልጅ ተንበርክኮ ወንድ ልጅ አግባኝ ነው፣ እውነት ሱመያን ለማቃጠል እንደሆን እንጂ የሚደረገው ነገር እንደው ሮዛ እንደዛ ለምናት አሁን ተመልሳ አግባኝ ስትል ወይኔ ወይኔ ወይኔ ወይኔ እና ለማንኛውም አሁን በአዲስ ነገር እንግዲህ እያለቃቀሰች መጥታለች። ሰኢድ ደግሞ ለሱመያ መልስ ይዞ መጥታል ማለት ነው። በነገራችን ላይ ንግስት ሱመያ ሰኢድን እየፈተነች ነው። ሰባት አመት አታገባም እኔ ካላገባው እስከ ስምንት አመት ብላ የምትለው አንድ ወንድ ልጅ ሰባት አመት የሚቀመጠው ምን አይነት አስተሳሰብ ቢኖራት ነው? ያው እንግዲህ አንዳንዴ ለመፈተን ነው። እሱ ደግሞ የምን ሰባ ቀን የምን ሰባ ቀን ሰባት ሰዓት አልቆይም እያለ እንግዲህ መልስ ይዞ መጥቷል ማለት ነው። ወይ ጉድ አለ ወይኔ፣ ሲያስቁ ከዛም አልፎ ተርፎ እንግዲህ ሱማያ እንደዛ ልጆችን አሳይሃለሁ ብላ ዋሽታሃለሽ። ሰኢዶ፣ ሰኢዶ፣ ሰኢዶ እኔን አግባኛው ማር ስጦታ ይዤ ልመጥቻለሁኝ። ከማሩም ቀጣይ ደግሞ እኔ ኑ ራሴን ይዤ መጥቻለሁ አግባይ ልለምን እያለችው ነው። እሱ ደግሞ እኔናንቺ እህትና ወንድምነን የዛ ጊዜ ስለምንሽ ስለምንሽ አሁን እንዴት ይህን ታረጊ ያለሽ ብሏል ማለት ነው። ወይኔ ተናዳለች በጣም። እሳት ጎርሳን የመጣችው ደግሞ በሱመያ ተናዳ። እንዴ ሱመያ እንደዛህ አድርጋ እኔ አልቅሼ አልቅሼ አልቅሼ አልቅሼ በለቅሶ አሁን ግን ንቶ ሱመያን ልጆቹም ሲያድጉ ይመጣሉ ብሏል። እንግዲህ እውነት ህጻን ልጅ እንደዛ አባትነት ፍቅር ሳያሳድጋቸው ሲያድጉ ይጠይቁኛል ማለት ምን አይነት አስተሳሰብ ቢኖሩ ነው? እና አሁን እንግዲህ ሮዛ እያበደሽ መታለ ተንበርክካ ሳይድን እየለመነች ነው። ሳይድ ደግሞ እንዴት ነው ይህንን ሁሉ ጊዜ የምጠብቀው፣ ካለ ሴት እንዴት እኖራለሁ ያምሻል። እንዴ እኔ የምን ሰባት አመት አሁን በሰባት ሰዓት አግብቼ ነው የሚመጣው። አሮባም እዛ ተጠብቀኛለ። አሁን ሌላ ደግሞ ከዚ አገባለሁ ብሏለ። እንግዲህ ያው ሱመያ እንዳለችው ሴት አንጠልጥሎ ነው የሚመጣው ብላ ተናግራየለ። አሁን ደግሞ ይኸው እንግዲህ መታለች ማለት ነው። እሱም ከሴት ቪዲዮ፣ መቼም ቪዲዮም ሲሰራ ከሴት ነው አንጠልጥሎ የሚሄደው ሴት ነው ብላ ያው ታርበዋለች። እሱም ደግሞ ዛሬ ያው ከሮዛ ጋር ሮዛ እየለመነችው ከች ብሏል ማለት ነው። ወይ ወይ ወይ ወይ ወይ ወይ ሮዛ፣ አረ ግን ሴቶቹ ወዴት እየሄድ ነው? ተው አረ ተው ተው ተው፣ እንዶ ቢደረግስ በሚዲያ አግባኝ። አረ በጣም ከባድ ነው በእውነት እኔ አላምንም እኔ አላምንም። በጣም ይከብዳል አሁን ላይ የመጣው አረ ሴቱ ተው ተው አረ ተው እንዶ። ዶር አላሳበዳቸው እንዴ? ኦይ ጉድ ኦ ኦ ከቶም ሰኢድን እንግዲህ ተንበርክካ አግባኝ። እዛ አረቢቱም ትጠብቀኛለች፣ እኔም ከዛ አገባአለሁኝ። ስንት ሴቶች እየለመኑ ነው፣ የሀበሻ ሆኑ የአረብ ሴት እየለመነኝ ነው፣ አግባኝ የማይለኝ የለም። እንዴት እኔ መች ከለከልኩሽ? ነ ልጆቻችን እናሳድግ፣ ከፈለግሽ ማብረን እንጣመር ነው ያልኩሽ እያልኩ እንጂ እንዴት እንደዛ ሰባት አመት ለልክ ከሆነማ፣ በሰባት ሰዓት አግብቼ ዱቅ ነው ማደርገው። ለልክ ከሆነ አሳይሻለሁ ብሏል። እንግዲህ ሰኢድን በጣም ተናዶ እሳት ጎርሶ መጥቷል። ሡመያ ንግስቷ፣ እንግዲህ ትናንት ተኳኩላ ምን ብላ እኔ ሳላገባ ታገባም እያለችው ነበረ። አሁን ላይ ደግሞ ሰኢዱ እንግዲህ የምን ሰባት አመት የምን ስምንት አመት ልጆቼንም ካላሳየሽኝ፣ እንግዲህ ሲያድጉ አባቴን አባት ብለው ፈልገው ከመጡ ይምጡ እንጂ እኔ አገባለሁ ብሎ እንግዲህ ሮዛን ይዞ መጥቷል ማለት ነው። ሮዛ እያለቀሰች ነው ካላገባ። ሃይ ሰኢዶ ሰኢዶ ሰኢዶ ሰኢድዬ እኔ እያለችው ነው። ወይ ጉድ! ወይ ሴቱ! ወይ ሴቱ! ወይ ሴቱ! አረ ወዴት ነው እንደዛ? ባለፈው ስለምንሽ የት ነበርሽ? አሁን እህትና ወንድምነን እያላት ነው እሱም። እሷም ደግሞ የምን እህትና ወንድም እኔ እንግዲህ ስጦታም ሰርፕራይዝ አለ ማር ይዤ ልመጥቻለሁ። አንተ ምን ይዘህ ሊመጣል? ከማርም አልፎ ደግሞ እኔ ራሴን ራሴን ይዤ መጥቻለሁ። ትናንት ሱመያ በሰራችሁ ቪዲዮ አልቅሼ አልቅሼ። እንዴ ሰባት አመት ያህል አንተ ትቀመጣለህ? እኔ እያለሁ፣ እኔን አግባኝ። እኔ ለአንተ ሚስትህ ነኝ። እኔ እናንተ ባልና ሚስቱ ነን፣ እንኖራለን። እኔ አለሁልህ፣ አብሽር። ሱመያም አትመጣም ልጆችንም ባታሳይህ ከኔ ትወልዳለህ እያለችው ነው። እንግዲህ ሰኢድም ደግሞ ተነስቶበት እኔ ሌላ ወልዳለሁ እንዲለት ልጆችን ትዳርን እኖራለሁ እንጂ አንቺን ሰባት አመት ያህል ምን አይነት ነው የምጠብቀው ቁሞ ቀርነኝ እንዴ? እያለ ነው። ሱመያ ግን እውነት አስባበት ነው ወይ? ሰኢድም ልትፈትን ሰባት አመት ነው እኔ ሳገባ፣ ያን እንግዲህ ማን ተቀዳሚ ማን ቀዳሚ እንደሆነ አለም ሰባት አመት ድረስ ሰው ይሞታል ይወልዳል እንጂ እውነት ከቶም ወንድ ልጅ ሰባት ዓመት ያህል ይቆያል እና እኔ ልጆች ይዤ አንተ ልጆች ይዤ እየዞርኩ የሳላገባ አንተ አታገባም። ልጆቹን አብረን እናሳድጋለን ነው ያልኩሽ። ማን ይዘሽ ዙሪያ አለሽ? መቼ አሰርኩሽ? እኔ ከፈለግሽ ማግባት ትችያለሽ ብሎ እንግዲህ እሱ መጥቷል። እሷም ደግሞ መጀመሪያ የኔ ኒካሳ ታወርድ የትም አትሄድም እያለች ትናንት ስትል ነበር ስትዛኝ ዛሬ ደግሞ ሰኢድ በተራው የም ሰባት አመት በስድስት ሰአት በሰባት ሰአት አግብቼ አሳይሻለሁ እያለ ሮዛም እንግዲህ እየለመነችው ነው የሚገኘው ለማስመሰል አቤት አቤት አቤት አቤት አቤት አቤት እንደ የማይደረግ የማይሰማ የማይነገር የለም ወይ ጉድ ወይ ዩትበር ሆን እንዲ ነው እንዲ እንዲ ብር ያሳብዳል ማለት ነው ሴቱም ተነስቶ አግባኝ ወንድም ተነስቶ ሞኩልሽ፣ ያልኩልሽ አቤት። እንግዲህ አረቧ ሳምንት መልስ ሲሆን ምስኪን ህዛናት እንግዲህ፣ ሰይዱ እዚህ ሌላ ላይ አገባ ነው፣ አረቧም እዛ ተጠብቀኛለች ላይ ሶስት አራት ባገባ ራሱ ምንም አትልም እያለ ነው እንግዲህ። ጭም ምን እንደሚወጣው ሰይዶ እንግዲህ ከማንኛቸው እንደሚሆን አላሁ አለም ማለት ነው። አላህ አላህ አላህ አላህ እንላለን ሁላችንም ብንሆን በጣም የሚገርም ነው የዛሬው ደግሞ ለየት ያለ ነው የሮዛ የሮዛ የሮዛ አግባይ ብላ ተንበርክካ ጥያቄ ስትጠይቅ አግባይ ግድ እያለችው ነው እንግዲህ ሱመያ አውጥታ የጣለችውን አግቡቱ ሰዱት ያለችውን እንግዲህ ሮዛ እኔ ያለሁልህ ከጎንህ ነኝ ወዴት ነው የምትሄደው እያለችው ነው ሮዛ እያለቃቀሰችው ነው እኔ በቃ ቪዲዮያችሁን ባየው ቁጥር ያልቅ ያልቅሽ ያልቅሽ ያልቅሽ ቁጭ ብዬ እያለች ነው እንግዲህ። ያው ቋንቋም ብዙም ባይገባንም የተወሰነ የተወሰነው፣ እንግዲህ እያለቃቀሰች ነው ሮዛ ተብዬዋ። እኔን የመሰለሽ ቆንጆ እንግዲህ ላግባሽ ብዬ ሚዲያዎችም ተመልካቾችም ወደውሻል እያልኩሽ፣ ለምንሽ፣ ለምንሽ፣ ለምንሽ አሁን እንዴት ነው ድጋሜ እንቢብለሽ ሂደሽ የምትመጪው? እሷም ደግሞ ምነው እሺ ብዬ በሆን የዛ ጊዜ ስትለምነኝ፣ ሰኢዶ ለምንም ቢያልኩኝ እያለች እየቆጫት እያለቃቀሰኝ ነው ምስኪን። ሀይ ጅብ ከሄደ ውሻ ጮሆ የሚባለው ነገር እንግዲህ እሷን ምደረድረውም ቢሆነ። አረ ወይኔ ስንቱ ነገር አለፈ። ወይ ሰኢድ ወይ ሮዛ ወይ ሮዛ ወይ ሮዛ ወይ ሮዛ ወይኔ፣ ምነው እሺ ብዬ በነበር የዛ ጊዜ ስትለምነኝ። አሁን የኔ ተራ ሆኖ አንተን እየለመንኩ ነው ሰኢዶ፣ እሺ በለኝ፣ እናግባኝ አብረን እንኑር ልጅ እወልድልሃለሁ፣ ትዳር ምን መስርት እያለች ነው እንግዲህ። ምስኪኗ ሱመያ ምን ትመልስ ይሆን? ነገ እንግዲህ ሮዛን ጥይ ሆና አግባኝ፣ አግባኝ፣ አግባኝ እያለች ሮ ሱመያ ደግሞ ፍታኝ፣ ፍታኝ፣ ፍታኝ እያለች ይመስላል ማለት ነው። አታገባም ካለ ሰባት አመት እያለች እሱ ደግሞ እንግዲህ በሰባት ቀን ይኸው አሳይሻለሁ ብሎ ሮዛን ይዞ ከች ብሏል ማለት ነው። ሁሌም ቢሆን ሴት ይዞ ነው የሚመጣው፣ ካለ ሴት ቪዲዮ መስራት አይችልም ብላ ሱመያ ባለቤቱን ናት ያለችው። ወይኔ ወይኔ ወይኔ፣ ሰኢድ ወይ ሰኢድ ወይ ሰኢድ ተብዩ እና፣ ለማንኛውም ግን በአንድ ላይ ከሱመያ ጋር ብትታረቁ፣ ያው ፈተናውን ማለፍ አቅቷሃል ማለት ነው። አሁን ደግሞ አንተ ምሳት ጎርሰ መጥተሃል። በነገራችን ላይ ሱመያ ይህን ያህል ያለችው እንዲያገባ የሆነ ፈተና እየፈተነችው እንጂ እውነት ሰይድን ሰባት ዓመት ድረስ አታገባም ማለት እንዴት እሷ ናት እንደ የምትወስነው ወንድ ልጅ እኮ ነው ላ ሚያትረው የሚያወራው ስኖ በእሷ ቢሆን ኑሮ አዎ እኔ ታስሬ እንዴት አንተ ታገባለህ? የሚል መልስ ነው። እኔም እኔ ሳገባ ነው አንተ የምታገባው። ብቻ ይሄ ለሁሉም ቢሆን ጥሩ አስተሳሰብ አይደለም። እሱ ደግሞ ማግባት ይችላል እስከ አራት ይፈቅዳል። በክርስቲያን ባይፈሩ በሙስሊም እስከ አራት ሴት ያገባል። ግን ደግሞ ሀቁን በጠበቀ ሸሪያውን በጠበቀ መሆን አለበት ማለት ነው። እና በጣም ይገርማል። የዛሬው ለየት ያለ ነው። እንግዲህ ሮዛ ሰኢድን አግባኝ እያለች እየለመነች ነው። እውነት አሁን ሰኢድ ሮዛ ሊያገባ ወሰነ ወይስ አልወሰነም? ወይስ አረቢቱንስ እንዴት ሊያረጋት ነው? እሷ እንግዲህ ሶስትም አራትም ናግባ ትቀበለኛለች ችግር የለውም ብሏል እንግዲህ ሮዛን አግባና ከምታለቅስብህ አንድ ላይ ኖሩ፣ ልጆችም አፍሩ እንበል? ወይስ ደግሞ ከሱመያ ጋር የታረቁና ልጆቻቸውን ያሳድጉ ሱመያ ጋር ታረቁ እንላለን ማለት ነው። እና ውድ የተከበራችሁ የቻናል ቤተሰቦች ቪዲዮው ላይክ ሼር በማድረግ ቤተሰብ አድርጉኝ። ባይ ባይ። እወዳችኋለሁ። መልካም ጊዜ ማለት ነው። በቀጣይ ደግሞ የሱመያ መልስ እንጠብቃለን። ለሮዛ ምን ይዛላት እንደመጣች ማለት ነው። ሮዛ እያለከሰች ሡመያ የለቀቀችው ናይቼ አንተ ልጆችህን አሳያለሁ ብላ ዋሽታ እንዲህ እንዲህ እንዲህ አድርጋህ ብላ እንግዲህ በጣም አጋና መጥታለኝ። እና ቪዲዮው ላይክ ሼር አድርጉ። ልጆቼ ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንልን ለሁላችንም። ባይ